ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም ፍቅር፣ ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። እንግዲህ ሁላችሁም እንደምታውቁት ትናንትና ከዚህ ሰዓት ጀምሮ በአርቲስት አንዷለም ጎሳ ና በባለቤቱ ቀነኒ አዱኛ ጉዳይ በጣም ብዙ መረጃዎች እየተሰሙ እኛም ደግሞ በዚህ ጉዳይ መሰናዶ ሰርተን ወደ እናንተ ማቅረባችን ይታወቃል። ዛሬ ማለዳውም ደግሞ የነበሩ አዳዲስ ጉዳዮችን ነግረናቸው ነበረ። ከሰዓታት በፊት ደግሞ የአዲስ አበባ ፖሊስ ከዚህ ጉዳይ ጋር ተያይዞ መግለጫ ሰጥቷል። እንግዲህ ሁላችሁም እንደምታስታውሱት የአዲስ አበባ ፖሊስ ጉዳዩም በተመለከተ ለጊዜው ምንም መረጃ መስጠት አልወደደም ነበር። ነገር ግን እንዲህ ያለው ጥያቄ ከማህበረሰቡ እየገፋ ከቤተሰብም እንዲህ ያለው ነገር እየተነሳ ሲመጣ በጣም ጉዳዩን በተመለከተ መረጃ ሰጥቷል። የፖሊስን መረጃ ልናደርሳችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም እንደዚሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትትና ጠይቅን። አብራችሁን ስለ ቆያችሁም እጅግ በጣም ከልብ አድርገን እናመሰግናለን።

እንግዲህ በመግቢያችን እንዳልናችሁ ከትላንትና ጀምሮ ፖሊስ በጉዳዩ ላይ ዝርዝር ማብራሪያ መስጠት አልቻለም ነበር። ለዚህ ምክንያቱ ደግሞ ጉዳዩን በጥልቀትና በጥንቃቄ በስፋት እየመረመረ ስለመሆኑ ነበር የተጠቀሰው። ዛሬ ረፋዱ ታዲያ ፖሊስ መግለጫ ሰጥቷል። የአዲስ አበባ ፖሊስ ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን ነው የገለጸው። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን ነው የአዲስ አበባ ፖሊስ ያስታወቀው። አልተገለጨውም በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ ላይ ማለትም ከአምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ምክንያት ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷን ማለፉን የገለጸው ፖሊስ የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን እያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉንም ፖሊስ ገልጿል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን ነው ያስታወቀው። በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆናቸውን ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አስታውቋል።

ዛሬ እንግዲህ ፖሊስ እንዳለው እኛም ደግሞ ቀደም ብለን በሰራናቸው መሰናዶዎች ላይ እንደገለጽ ነው፣ በማህበራዊ ሚዲያ ላይ እጅግ በጣም ያልተገቡ ብዙ ጉዳዮች እየተናፈሱ ይገኛሉ። ፖሊስ ጉዳዩን መርምሮ አጣርቶ ሟች እንዲህ ባለ ሁኔታ ነው ህይወቷ ያለፈው ብሎ እስኪል ድረስ ተገድላ ነው፣ እሱን የገደላት አይ፣ ደግሞ በራሷ ጠፍታ ነው፣ ራሷን ማጥፋት ፈልጋ ነው የሚሉና በጣም ብዙ ያልተገቡ ጉዳዮች በማህበራዊ ሚዲያ ላይ እየተነሱ ይገኛሉ። ከዚህ ጉዳይ ጋር ተያይዞ እንዳልነው ነው ይህ ጉዳይ ተጣርቶ እውነቱ ግን ሲወጣ እውነት ያልሆኑ የተወሩ ነገሮች በሙሉ በቤተሰቦቿ በድምፃዊውም ላይ ሌላ ጉዳይ የሚያመጣ ሌላ የልብ ስብራት የሚፈጥር ነገር ስለሆነ ከዚህ ነገር መጠንቀቅ ይገባል ብለን እናሳስባለን። ከዚህ ጋር ተያይዞ አሁንም ሌሎች መረጃዎች የሚወጡ ከሆነ እየተከታተልን የምናደርሳቸው መሆኑን ከወዲሁ ቃል እንገባለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። በዚህ ርዕሰ ጉዳይ ላይ ያላችሁን ሀሳብ አስተያየት እናንተም ታደርሱን ዘንድ ከወዲሁ በትህትና ጠይቅን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያ ሚዲያን ሼር ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ ታደርጉ ዘንድ ከወዲ በትህትና ጠየቅን። ክበሩለን።